ህንዱ የአባቱን ንብረት ለመውረስ ደፋ ቀና እያለ ይገኛል። ልዑል በወንድሙ ምክንያት ከቤት ሊባረር ነው። እንዲሁም በጓደኛው አቤላ ምክንያት የልጅ አባት እንደሆነም ተነግሮታል። ልዑል ይሄ ነገር ከምንም በላይ እያስጨነቀው ይገኛል። በአንድ በኩል የዋናት ትሰማለች፣ በሌላ በኩል ወላጆች እያለም እየተጨነቀ ይገኛል። ክንዱ የቤት ሰራተኛዋን ሀናን እያስጨነቃት ይገኛል። አንቺ ከዚህ ቤት ምግብና ጽዳት ብቻ ሳይሆን ስራሽ ከዚህ በኋላ ብዙ ነገሮችን መስራት ይጠበቅብሻል። ግዴታ ደግሞ በተለይ እኔን ማገዝ አለብሽ። ያለ በለዛ ግን አነቄ ነው ምግልሽ እያለ እያስፈራራት ይገኛል። ይህን ቤተሰብ አንድ ለማለት ትተባበርኛለሽ። እንደዚህ እያናገራት እያለ ልዑል ወደ ኪችን ይገባል። የምትፈልጊው ነገር አለሽ? ብሎም ይጠይቃታል ሀናን ክንዱንም ማድቤት ካየሁ በኋላ እንዴ አንተ ከዜና ምን ትሰራለህ በማለትም ጠይቆታል። አዎ ጨርሻለሁ፣ የምፈልገው ነገር ነበረኝ ወጠው ብሎም ተከታትሎ ወጣ። ወይዘሮ ሀናም አይልጅ አመሰግናለሁ፣ ምንም የምፈልገው ነገር የለም ብላ ሸኘችው። ልውል በይመጣላት እንደተለመደው ክንዱ እየደበደባት ነበር ሀናን። ክንዱም ከቤት ከወጣ በኋላ ቀጥ ብሎ ወደ አባቱ ቢሮ ይሄዳል። ስራው እንዴት ነው ብሎም ጠይቀዋል። ልዑልስ እንዴት ነው ብሎ ሲጠይቀው ልዑል እኮ ስራውን ትቷታል፣ ከጓደኞቹ ጋር መጠጥ ቤት ምናምን እያለ ልዑልን በአባቱ ፊት ጣልጣል እያደረገ እሱን ከፍ ከፍ እያደረገ ይገኛል። ስራውን እየሰራ አይደለም፣ በአባቱ ፊት ዝቅ እንዲል ያደርገዋል። እንደዚህ እያለ እያወራ ከትንሽ ደቂቃ በኋላ ልዑልም ወደ አባቱ ቢሮ ውስጥ ይገባል። ልዑል እኮ ለቤተሰቡ የማይሰጠውን ጊዜ ለጓደኞቹ ቢሰጥ ይመረጣል እያለ እያቀጣጠረም ነበር ክንዱ። ልውልም ወደ አባቱ ቢሮ ከገባ በኋላ አባቱ ቆይ አንተ ልጅ ምንድን ነው ነገርህ? ንቀት ነው እንዴ? እኔ እንዴት ነው ዝም ብለ ሳታኝ እና ሰላም ሳትለኝ የማገባ ብሎ ቆጣውን ያነሳበታል። ወይስ ደግሞ አላየኝም ወይስ ደግሞ ንቀት ነው? አራባዬ እንደዛ አይደለም፣ ሰራተኞች ጋር እኮ እያወራው ነበር። ከንዱ እኮ ይነግራል ብዬ ነው ስለ ስረው ሰራተኞቹን እያወራው ነው፣ ሌላ ምንም ነገር የለም ብሎ ለማስረዳት ቢሞክርም ከንዱ ነገሩን አቀጣጥሎ ስለነበረ አባቱ ምንም አይነት ሀሳብ እንዲሰጥ አልተናገረም እና እድልም አልሰጠውም። ልዑልም ገባው እና ወደ ክንዱ ቢሮ ከሄደ በኋላ ምን እያደረክ ነው? ምን ብለው ነው ለአባቴ? ብለው ይጠይቀዋል። ደሞስ ለምንድን ነው በስርዓት የሚሰሩትን ሰራተኞች እና ገንዘባቸውን የማትሰጣቸው? በዛ ላይ ደግሞ ለምንድን ነው የምደበደባቸው? እነሱ ከሰው ናቸው፣ የቤት ልጅ አላቸው፣ ልጃቸውን ያስተዳድራሉ። አንተ ምንድን ነው የአይምሮ ሁሌ ነው የሚባል ነገር የለህም እንዴ? በአግባቡ አሰራቸው እንጂ ደግሞ ያላቅማቸው የምታሰራቸው ለምንድን ነው ብሎ ቢጠይቀውም ልዑል ክንዱ እኔ ክንዱ ነኝ፣ አያገባኝም፣ እዚህ እኮ ሁሉም ሰው የሚመጣው ለስራ እንጂ ለመቀመጥ አይደለም እያለ ይመልስለታል። ሰራተኞችን አትበድል ብሎ ቢናገረውም ክንዱ ምንም እየሰማን ነበረም። አያገባኝም፣ ግድ የለኝም የሚል ምላሽ ነበር የሰጠው ለልዑል። ልዑልም ምን አስበ ነው ይህ ቢሮ እኮ የአባታችን ነው። የአባታችን ቢሮ እስከሆነ ድረስ ደግሞ ስራውን ልክ ራሳችን እንደምንሰራው እና የራሳችን አድርገን ብናሰራቸው እየተሻለ ነው ብሎ ምክር ቢሰጠውም ከንዱ አሁንም አሻፈረኝ፣ ይህ ቢሮ የራሴ ነው እያለም ይመስላል። ተረትም ተርቶበታል። ከዚህ በኋላ እንደዚህ እንዳትናገረኝ፣ አሁን ቡጣን ከቢሮ ብሎም አስወጥቶታል። ጨርሻለሁ አሳቤን በማለትም ዝም እንዲል አድርጎታል። ልዑልም ወደ ቤቱ ከተመለሰ በኋላ ቁጭ ብሎ እያሰበ ይገኛል። እዚህ ጋ እኮ ያሉት እነዛ ሰዎች ሰዎች ናቸው እንደኛ። እንዴት አድርጌ ነው እነሱን ሳልበድልና ሳልጎዳ የማገዛቸው እያለ እያሰበ ነው። ከየትኛው ልሁን ይላል። በእምነት ሳሎን ላይ ቁጭ ብላ ነበር። እናቷ ወይዘሮ ኤልሳ መጣችና፣ ልጄ፣ ለምንድን ነው ፊትሽ እኮ ልክ አይደለም? ምግብ በላሽ? ብላ ስጠይቃትም ምግብ አልበላውም ለምን ስትባልም፣ እነዚህ ሰዎች የሚሰጡኝ ምግብና የሚሰሩት ምግብ ምንም እየጣፈጠኝና እየወደድኩት አይደለም ብላ ለእናቷ ትናገራለች። ወይዘሮ ኤልሳም ታዲያ ምን ይደረግ አንቺ ካልበላሽ ሰራተኛን ቀየር ብላ ብታማከራትም አይ አልፈልግም ብላለች። ስለዚህ ችግሩ ከሰራተኞች ሳይሆን ችግሩ ከራስሽ ነው ብላ መልሳላታለች። ይህን ጸባይሽን አባትሽ እንዳይሰማ አስተካክያለች እየመከራች የምክራቻትን ነበር ሰራተኞቹን ደግሞ ለቀቅ አርጊያቸው እራቂ ብላታለች። ወይስ ደግሞ እኔ ሰርቼ እንዳብላሽ ነው የፈለግሽው አለቻት። ልዑልና አቤላ በሌላ በኩል ተገናኝተው ነበር። ልዑል ምን ሆነ ነው ይለዋል። እኔ እያወራሁ እኮ ስለ ሐሳቤና ስለደረሰብኝ ችግር ሐሳቤን እያካፈልኩ አንተ ግን እያዳመጥከኝ አይደለም ይለዋል ልዑልን። ልዑል የተፈጠረውን ነገር ለአቤላ ለጓደኛው ቢያማክረውም አቤላ ግን ነገሩን ቸላ ቸላና ነቅ ነቅ እያደረገው ይገኛል። ምንድን ነው የምታወረው እኔ እኮ ስለ ስራ ነው የማወራህ ይለዋል አቤላም አንተ ብትሰራ ባትሰራ ምን ያደርግልሃል አባትህ እኮ ዘናጭ ባለ ሀብት ነው ብሎ መለሰለት ልዑል እኔ ገንዘብ ሳይሆን የምፈልገው ሰው ነው ይላል ለማንኛውም ከዚህ ቦታ ለምን ጠራኝ ብሎ ሲጠይቀው የሆነ ሰው ላስተዋውቅ ነው ይለዋል ቶሎ ወደ ቤት መመለስ አለብኝ ንገረኝ ጉዳዩን አቤላም ወደ ቀጠረው ቦታ ወስዶ ልጅቷን ያስተዋውቀዋል። ይቺ ልጅ ቴና ትባላለች፣ ከአንተ ደግሞ የሆነ ልጅ አለ ብሎም ያስተዋውቀዋል። ልዑል በጣም የደነግጠና እንዴት ሊሆን ይችላል? እኔ ያላውቅሽም። በእርግጥ ነው አንድ ጊዜ የጠጣን ጊዜ አይችሻለሁ፣ ከዛ በኋላ ግን አላየሁሽም ይላታል። ልጅቷም እንዴ እስካሁን እኮ ልጅን ብቻዬን የማሳድገው አግዘኝ፣ ዳይፐርም ምናምን እያለችው ነው። አቤላም እስካሁንም እኔ እያገዝኳት ነበር ብሎ ይከራከራል። ማለት አንተ ሁሉ ነገር እያወቅ እንዴት እስካሁን አነገርከኝም? ሲለውም አይ ነገሩን አሁን ነው የሰማሁት ብሎ እንደገና ያጭበረብረዋል። አሁን እኔ ምንም የማውቀው ነገር የለኝም ከአቤላ ስልክሽን ተቀብዬ እደውልልሻለሁ አለው በማለትም ተለይቷቸዋል። ልዑልም ወደ ቤት ከተመለሰ በኋላ የቱ ጋር እንደሆነ ስህተቱ ባላውቅም፣ ግን ደግሞ በጣም ቸ ከባድ ውስጥ ነኝ ያለሁት። ዮሃናና በእምነት ዮሃና ስራውን እየሰራች እያለ በእምነት ትመጣና ስሚ አንቺ እንደለመድሽው እቃ ይልሰርቅ ነው ወይስ ደግሞ ምን እየሰራች ነው ትላታለች አሁን የወሰድሽውን እቃ በፍጥነት መልሽ ብላ ስጠይቃትም እኔ ምንም የወሰድኩት እቃ የለም ስትላት በዚህ መጥረጊያ ነው እምከሰቅዝሽ ወገብሽን ብላ ቀማቻትና እውነትም እንዳለችው በእምነት ደበደበቻት ይሆናል ይዋናም እው ብላ ጮኋለች ክንዱና ሀና ሀና በመንገድ ላይ ነበረች ወይዘሮ ሀና ይላታል በሀሳቤ ተስማማሽ እንዴ አንተ እኮ ጥሩና መልካም ልጅ ነው። በዛ ላይ ደግሞ የቤቱ የመጀመሪያ ልጅ ነው። ለምንድን ነው እንደዚህ የምታደርገው እባክህ አቶ አሎሞ እኮ ወንድሜ ነው ትለዋለች። ምን አሁንስ ወንድምሽ ሆነ ብሎም ይናገራታል። ሁለተኛ በመንገዴ እንዳላገኘሽ ብሎ ዝቶባት ይሄዳል። ዮሐናም ኪችን ሆና ኤልሳ መጣችና የትነታና ብላ ስትጠይቃት እግሯን እያመማት ስለሆነ አልመጣችም ማለቻት። ጀመራችሁ ብላም አኮረፈች። ዮሐናም በጣም እያዘነች ነበር። እናቴ ከምን አይነት ቤት ውስጥ ነው የምትሰራው? ለካ እንደዚህ ጨካኝ ናቸው እንዴ! አባቴ ከሞተ በኋላ እናቴ ምንም አላረፈችም። ምን አለ ወደዚች ምድር ባልተፈጠርኩና ባልተመለስኩ እያለች እያሰበች እና እየተጨነቀች ነው። እናቷ ምን አይነት ስራ እንደምትሰራ እና ምን አይነት ጸባይ ይዛ እንደምታስተናግድ በዚያው ተረድታለች። ህይወቴ ተመሰቃቀለ ማርቆስና ለሞ ማርቆስ በደረጅ ውስጥ የተካሄደውን የፋይል ሰነዶችን ለአቶ አለሙ ያስረዳዋል። እነዚህ ፋይሎች እንደዚህ ሲሆኑ እኔ የቴጀ ነው በማለትም ይጠይቀዋል። አቶ አለሙ ማርቆስም እስካሁን ታዲያ የት ነበር ከነገር ሲፈጠር ብሎ ሲጠይቅ እንዴ፣ አቶ አለሙ እኔ እኮ አዲስ ሰራተኛ ነኝ በማለት መልሷል። ማለት ማን ነበር ስምህ? ማርቆስ የሎል ጓደኛ። አዎ ይሁ ከሆነማ አንተ ራሱ ተሳስተሃል? ወንጀለኛና ተጠያቂ ነ ብሎም ይጠይቀዋል። ሌሎችስ የጠፉ ፋይሎች እነሱ የት እንዳሉ አላቅም፣ እየፈለግኳቸው ነው ብሎ መልስ ሰጠው። ፋይሎችን እፈልጋለሁ ብለህ ብትወስ ደስ ይለዋል። እንደዛ ካሰቡማ አንተ የምታምነውን ሰው ከራሴ እንዲከታተለኝ አድርግ ይለዋል። አይ እንደ ዝም አይሆንም። አንተም በራሴ መንገድ ታጣራለ ነገሮችን፣ እኔም በራሴ መንገድ አጣራለሁ ይለዋል። ልዑልም የደረሰበትን ነገር ለማወርክ እያማከረው ነው። ልጅማ ሊኖረፍ አይችልም። አቤላን እንደማላምነው ታውቃለህ። በአንድ ቀን እኮ ህይወቴ ተበላሸ። አባት ቢሰማስ ቤተሰቦች እያለ እየተጨነቀ ነው። ይህ ነገር የተፈጠረው በፈቃድ አይደለም። በዛ ላይ ደግሞ ነገሮቹ ምን ያክል እውነተኛና እርግጠኛ እንደሆኑ ማጣራት አለብህ። ልጅቷ ማንበር ያልከኝ ስሟን ቴና ቴና ልጅ አለኝ ካለች እውነቱን ለማወቅ ዲኤንኤ ትመርመር ማለት። አቤላኮ ጓደኛ ነህ እንዴ ልጠረጥረው ቻልክ? ቢለውም አዎ በቃ እንደዛ ነው ብሎታል። ዮሐናና በእምነት ዮሐና ስራውን እየሰራች እያለ ኪችን ውስጥ በእምነት ትመጣና ምናዋንች ፊት መሳሽ ትላታለች ስልክ እኮ እያወራች ስለነበር ነው አለቻት። ምላሽ አትስጭ ካሁን በኋላ የምልሽን አድርጌ ትላታለች። አሁን ቀጥ ብለሽ አሳይመንቱን ስሪልኝ ያለበለዚያ እያለች ስትፎክርባት፣ ግን እኮ አሳይመንቱን እኔ ከምሰራው አንቺ ብትሰሪው የተሻለ ነው የሚጎዳሽ አንቺ ነው ስትላት በጥፊ ትላታለች። እሺ በቃ እሰራለሁ ብላም ተስማማች። አለሙና ክንዱ ፋይሎች የት ነበሩ ብሎም ጠየቀው። አባ እያስጨነቀኝ ነው በማለትም ክንዱ ይመልሳል። የተወሰኑ ፋይሎች ጠፍተዋል፣ አውቃል ስለ ሰራተኞች እርስ አንዳንድ ነገር እየተባለ ነው ሰምታል። አዎ ሰራተኞችን እየተከታተልኩ ነው፣ ፋይሎችንም እየፈለግኩ ነው ይላል። ሁሉንም ፋይሎች ፈልጋቸው፣ በዚህ ወር ቢሮአችን የሚጎበኙ ሰዎች ይመጣሉ። አንድ ነገር ቢጠፋ ግን ተጠያቂ አንተነ፣ ብሎ ያሳስበዋል። ምን በማለትም ተንተባትዋል። ክንዱ ክንዱ ስራውን ያውቃልና፣ አቤላ ስልክ እያወራ ነው ከቴና ጋር። ይሄን ነገር ምን ያገናኘዋል ከአንቺ ጋር ይላታል። እኔ ብዙ ነገር እያቀድኩ እሷ ደግሞ አፈረሰችው እያለም ይመስላል ክንዱና ማርቆስ ፋይሉን ስጠኝ ይለዋል ቢሮ ውስጥ ቁጭ ብለው የምን ፋይል አልሰጠም ለአታለሙንም ሰጠው ይለዋል እኔ እኮ አለቃህ ነኝ ያለዛ ትባረራለህ ብሎም ያስፈራረዋል እኔ ከስራ መባረሩ ምንም አይመስለኝም ይለዋል። ክንዱም በንዴት ምን ጥቅ ያደርገዋል። ቅዱስም ማስረጃ እየሰበሰበ ስለነበረ ቪዲዮ ቀርጾታል ረሃብ እና ድህነት እንዴት እንደሆነ ታያለ ከዚህ ቢሮ ውስጥ ካስወጣው እያለ ቢፎክርበትም ማርቆስ ግን ምንም ጆሮ አልሰጠውም። ልዑል እና አባቱ ልዑል የተፈጠረውንና ለሰራተኞቹ የደረሰባቸውን ግፍ ለመናገር ይሄዳል ወደ ቢሮ። ሳላውቀው ቢሮዬን ዘረፍከኝ እንደ ይለዋል። አባቱም አይ አባዬ፣ ምናልባት በቢሮ ውስጥ የሚካሄዱትን ነገሮች ካላወቅ ልንገርህና ላሳውቅ ብዬን የመጣሁት በማለት ሲመልስም አባቱ በቆጣ አንተ ማነህ ሲጀመር ከዚህ ቢሮና ስራ ብለህ እምቢ ስለዚህ ምን ልታረግ ነው? ልከሰኝ ነው ከሰራተኞች ጋር ተሰባስበው በማለት ይናገረዋል። አረ እንደዛ አይደለም ብሎ ለማሳመን ቢሞክርም አባቱ ግን በጣም ተናዶ አባት ግን ልከሰው ነው በማለትም ተቆጥቶ እንዲወጣ አድርጎታል። ከቢሮ ወደ ቤት ከተመለሰ በኋላ ታልሆኑም ለሚስቱ ለጂሸንማ ከዚህ ቤት ማባረር አለብኝ፣ ሊከሰኝ ነው እኮ ተባብሮ ከሰራተኞቹ ጋር እያለ እያወራት ነው። አይ አንተ ደግሞ ጀምረህ። እኔ በእርግጥ ስለ ስራህ ምንም የማውቀው ነገር የለም። በእርግጥ ልጅን ደግሞ እያወቀው አይደለም ትለዋለች። ሰነፍ ነው እያለ ያወራል። ልጅ ከዚህ ቤት መውጣት የለበትም እያለች እየተከራከረች ነው። አቤላና ማርክ ደስታ ሊገለይ ነው ይላል። ማለት ፍቅር ይዞኛል። ያቺ ከነ ልዑል ቤት የምሰረው ዮሃና ምንም አይነት ፊት አሰጠኝም ነበር። አሁን ግን ደስ ብሎኛል። አንተ እንዴት እንደስ ታረጋለህ? ልዑል እንደሚወዳት ታውቃለህ ይለዋል አውቃለሁ፣ ነገር ግን ከሁለታችን አንዱ ያሸነፈ ይወስዳል ይላል። ቴና ተመልሳ መጣ ነበር ልዑልን ለማግኘት ማርቆስም ነበረና ተሰብስበው ቁጭ ብለው ስታገኛቸው በጣም ተደናግጣ፣ እኔ እኮ ብቻህን መስሎ የነበር ለካስ ተሰብስባችሁን የመጣችሁት ልጅን አስተኝቼ ነው የመጣሁት። ስለዚህ መሄድ አለብኝ ብላ ትቻኮላለች። እነሱም የመጡበትን ሐሳብ፣ ዲኤንኤ ምርመራ ልንመረመር ነው፣ ልጁ የእኔ መሆኑን ላረጋግጥ ነው ሲላት፣ በጣም ተደነግጥና ገንዘቡን ስጠኝ ያለዛ ግን እሄዳለሁ እያለ ስትከራከር ነበር። አቤላም እኔ ሳልመጣ ነገሩን ጀምራችሁት እንዴ ብሎ ሀሳብ ሰጥቷቸዋል። የራሳችሁ ጉዳይ እኔ ልጅን አስተኝቼ ነው የመጣው ብላም ጥላቸው ሄደች። ሁሉንም አበላሸሁት፣ አሁን ቤተሰቦች ያውቃሉ፣ ዮሐናም ታውቃለች እያለ ልዑል ደግሞ እየተጨነቀ ነው። የአባቴን ታሪክ ደገምኩት ማለት ነው ይላል። ከዛ ዮሐናም ትለየኛለች። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ፣ ቻናል ቤተሰቦች። ስለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።